ቻችን ከረፍተ መልሰናል። እየተከታተላችሁ የምትገኙት የሲሜን ቴሌቪዥን ህያው ምስክር ቴሌቪዥን ዝግጅታችን ነው። በተስፋ ብሮድካስት ኔትወርክ ወይም በተስፋ ቴሌቪዥን የምትከታተሉን እንደዚሁም በመላው ዓለም ሆናችሁ የምትከታተሉ ኢትዮጵያና ኤርትራውያን እንግዲህ ዛሬ ፕሮግራማችን ወንድማችን ክብራቱ ሀጎስ የመሰከረትን ይገኛል። አቋርጬ ነው እንግዲህ ወደዚህ የመጣ ነው እና አደገኛ ሁኔታ ውስጥ እንደገባህ ጎዳና ተዳዳሪ እንደሆንክ እና እኒያሁም ምን ለሰዎች ማዘኔት እንዲኖረን ጎዳና የጎዳና ህይወት ምን ይመስላል፣ እንዲ አንድ አመት በላይ አብረ ነው ሰዎች እዛ ጎዳና የሚወጡት አዳሩ ምን ይመስላል ማወቅ ያለብን ነገር፣ ጎዳና ሰነራሪ ብዙ አይነት ጎዳና ተነራሪ ብዙ፣ ግን አሁን በህይወት የሳየው እኔ በራስ ፈልጎ ጎዳና የሚሆን ሰው የለም። አብዛኞች ተገዶ ነው መንፈሱ አንዳንዶቹ አባት እናት የሚያመልኩትን አምልኮ በመጻረሩ በመቃወሙ ሳያውቆ ይወጣለ፣ የሚከታተለው የወጣለ። አንዳንዱ ደግሞ በማጣት ይወጣለ። አንዳንዱ ደግሞ በድርጅነት ባህሪ ዱርዬ ሆነ ይወጣለ። ብዙ ጊዜ አሁን እናያቸዋል። አሁን ለምሳሌ በተለይ ሴቶች፣ ልጃገረድ ሴቶች፣ ወጣት ልጆች መጀመሪያ ላይ ስታያቸው ምናምን በጣም መልካም የቤት ልጆች ምናምን የሚመስሉ ቤት ውስጥ ያደጉ ታያለ መንገድ ላይና እነሱ እነሱ አሁን በጓደኛ ነው የሚወጡ አብዛኞቹ ጓደኛ ነው። ምክንያቱም አንድ ሱስ ያለበት ሰው ገንዘብ ይኖረውና በአጋጣሚ በገንዘቡ የፈለገ ላይፍ በቤት ማታገኘው ወይ በቤተሰብ ማታገኘው በስውር ያለማምዳትና ያስወጣታል። ከዛ ያ ሱስ የለመደችው ያ ነገር ወደ ቤቱ እንዳትሄድ ያደርጋታል። ወደ ቤቷ እንዳትሄድ በዛው ትለምደዋለች። ችግሩን በዛው ትለምደዋለች። ከዛ በኋላ ያስጠላታል። ምክንያቱም ጋንጃ በተለይ ጋንጃ

ፍሪንድ ቶን ያደርጋል ግማሽ ደግሞ በእንትን የተለዋሙት አለ። ይሄ ማስሽ ብርድ ሚባል ነገር አይሰማ። አዎ፣ የሚሰሙት በቃ ብርድ የሚባል ነገር አይሰማቸውም። የምግብ እንትንም ብዙ አይደለም። በቃ ሽሻ ግን በደንብ እጠቀም ነበር። ጫት በቃ አደን ያለ ሰው ወደ መብራቱ የትግራይ ተወላጅ ነው፣ የአስመራ ተወላጅ ነው፣ የሚለየለም ነው፣ የሀረር ተወላጅ ነው የሚለኝ ሰው ከአቃቃሚ አንጻር የፉል ሙሉ ቀን አንዳንዴም ሌሊትና ቀን የምቅምበት ጊዜ ነበር። እና የጎዳና ተዳዳሪ አንደኛ አንደኛ ገብተ እንዳትወጣ ያደርጋል ከፍቅራቸው አንጻር

አንተን የሚያጠፋፍ እንዳትወጣ የሚያደርግ ፍቅር ነው፣ እስራት ነው። እና አንዳንዶቹ ወንጌል ማግኝቱ በፍጹም አይቀርቧሉ። ያ መንፈስ አሁን አገልጋዮች መንቃት ያለባቸው ወደ ወንጌል ወስደው በፍጹም ትናይል ከሆነ የሚከታተለው ነገር አለ እንጂ ወንጌላውያን ብዙዎቹ አሁን አሁን አላውቅም፣ በዛን ጊዜ ብዙ ሬማ ቸርች በጣም እግዚአብሔር ባርካቸው ሌሊት ይንቀሳቀሱ ነበር ብሎ እንዴት እግዚአብሔር ይባርካቸው። ሌሊት ይንቀሳቀሱ ነበር፣ ተነስተው ቀስቅሰው ኢየሱስ ይወድሃል፣ ጌታ ይወድሃል እና ይጥራሉ። ግን ምንድን የሚያስፈልገው በጣም ከባድ ነው። እዛ እንድታወጣ ነው የሚያፈቅድ እስር ቤት ሆኖ ነው የሚሰማ። እዛ ምግብ እየሰጡ ወንጌል እያስተማሩ እዛ እንዲተኛ እስር ቤት ያለ ነው የሚሰማ። ነፃነት አለ። ሌሊት አመሸህ የሚል የለም፣ ምን የሚል የለም ምግብ ደግሞ ቡሌ ቡሌ የሚባል ነገር በጣም ለሰው ያጠቃሱ ነው። ቡሌ የምትከፍልበት አሁን ቡሌ ይሸጣል፣ የዛኔ አይሸጥም። እና በቃ ትርፍራፊ ነው፣ ያቺን የምታገኘውን ከዛም ከዛም። እኔም ብዙ እውቀት ስላለኝ ብዙ ከኔ ጋር የሚሰሩ የመንግስት መስሪያ ቤቶች ነበሩ፣ ብዙ ጓደኞች ሀብታሞች ነበሩ። ሄጂ ጫት አላጣም ከነሱ እጄ ሃምሳ ብር መቶ ብር መሰለኝ ማለት ዝግ ዘግታል፣ የሶስት ቀን የአራት ቀን ማለት ነው። እና በዚህ አጋጣሚ ደሳለ የሚባል ጓደኛዬ ነበር፣ በጣም ከሳይ፣ ካኪ አይሱዙ የሚሸጥ አሁንም አካፋይ ጓደኞቼ ነበሩ። ቢሮ ድረስ ይሄዳሉ። መብሬ ግን ምንድን ነው ችግር ይህ ሁሉ ግራ ይገባቸው ነበር። ያሁሉ ዕውቀት የሀብታም ልጅ ነው እንደገና ያሁሉ የንግድ ዕውቀት የትምህርት ዕውቀት ነው ይሉ ነበር፣ ግራ ይገባቸው ነበር። እና አሁን አግኝተው እግዚአብሔር ይመስገን አንዱ ገርሞት በጣም ኢየሱስ ነው አልኩት። በቃ በዚህ እንደው ሰው ማስተማሪያ ሆነ። እንትን አለ በዚህ አመት በአንድ አመት ከምናምን። አዎ አንደኛ ማትረሳው አጋጣሚ ያለ ብዙ ሴቶች አሉ የሚመጡ እንደዚያ አይነት እንትን ያላቸው አይመስልህም። በቃ ያን ህይወት ወደውት የሚመጡ የቃም፣ ያለ ሀብት ያላት መኪና ቆማ ከእናንተ ጋር መቃም ደስ ብሎኛል የምትልሃለች። መኪና ይዘው መጥተው ከአንተ ጋር ቆሞ ምናምን ብር ሰጥተው ይላሉ። በቅዱስ ስጋቸው ላይ በቃ ግን እንዳትወጣ ነው የሚያደርገን። መንፈሱ ነው የሚልካቸው። እያዩ የሚባል ዘፋኝ ነበር

እራሱ አዎ፣ አይቼዋለሁ። በራሴ አይቼዋለሁ። የእዛን ጊዜ አይቼዋለሁ። ሰዎቹ ይመጣሉ፣ ይሰግዳሉ። ጫማቸው አሁን ጥያቄ እንቆቅልሻቸውን ሊፈታ ይመጣሉ። ብዙ ነገር ነው የምትሰማው። አዎ፣ ብዙ ነገር ነው የምትሰማው። እኔ እንጃ ይሆናል። እና የልጄ ቤትም እኮ የልጄ እናት ቤት እኮ ብዙ ሰው እንቆቅልሽ ሊፈታ እኮ ይመጣሉ እዛ። አዎ፣ እሷ ጋርም እንደዚያ ነው እና የተያያዘ ነገር ያሁን ዕድሜ ለእኔ የወሰደብኝ እሱ ነው። እንዳልወጣ ያደረገኝ ከዕለታት አንድ ጊዜ ግን እግዚአብሔር ይመስገን እግዚአብሔር በኦርቶዶክስ ቤተክርስቲያን ይሰራል ራጊዮን ቤተክርስቲያን አስር ብር ፈልጌ ጓደኛዬ ያለኝ አሁን እዚህ አፓርታማ ቤት ያለው አጠገቤ ሱቅ ያጠገብ አለው ጓደኛዬ ነው አብረን ያደገ ነው ከሰባት ዓመት ልጆች ሆነን አብረን ያደግ ነው አስመራም አብረን ያደግ መስጻነታችን አሁንም አብረን ያደግ ነው እኔ ሰላሳ ምናምን ዓመት ራጌል አካባቢ ነው። ትንሽ ሞባይል ነበረችው እሱ አጣሁት። እስከሚመጣ እንቆራጠጣለሁ ርቦኛለሁ እንቆራጠጣለሁ በርካቶ ከዛ ድንገት የቤተክርስቲያን ድምፅ ሰማሁ። የቃል ድምፅ ሰማሁ። እሱ እስከሚመጣ ድረስ ቃል ልካፈል ብዬ ገባሁ። የዛን ሰዓት የሀብታሙ አባት ሁለት ልጆች ነበሩት። ድርሻዬን ስጠኝ ብሎ የሄደው ልጁ የጠፋው ልጁ ቃል ነበር፣ ስብከት። አባካኙ ልጅ፣ አባካኙ ልጅ፣ አባካኙ ልጅ። ሞሪን ገባኝ። የዛን ሰዓት የሚበላው ጠፍቶ ብሩ ዘስዩት ስንት ወላጅ ነበረው። ያም መጨረሻ ላይ ግን ሁሉም ሸሹት። እኔ ነኝ እያልኩ ዝም ብዬ አለቀስኩ። ሰማው፣ ወይ ጉድ። አባቴ እናቴ ያጡት ነገር የለም። ስቋቸው አለ። የልጅ ልጅ፣ የአጎት ልጅ፣ የእህት ልጅ የሚያሳድጉት የዘመድ ልጅ እናቴ በተለይ የወንድሟ ልጅ እህቷ ልጅ የምታሳድገው፣ እኔ እዚህ ለምን ይረበኛል? ለምንድን ነው ግን ይሄ ቃል፣ ይሄ ነው ወይ ጉድ። ከዛ በፊት ደግሞ ይሄን እኔን የምነሰንስበት እኔ እንደዚህ የሚያደርግ ደግሞ ሰምቼዋለሁ በጆሮዬ። ለካስ በቃ አሁን ነው መወሰን ያለብን፣ አሁን ነው መወሰን አለብን እያልኩ እያለቀስኩ እያለሁ ዘበነ ይሁን ዘበነ ይመስለኛል ወንጌላዊ ዘብለ ዲያቆን ዘበነ የሚባል ባለሱ እሱ የነበረ ሮብሮ ጌል ፕሮግራም ነበር። የዛን ጊዜ ሮብሮ ቃል ሰማሁና ቃሉ ኪሴ ላይ መቶ ብርቱ ሁለት መቶ ብርቱ ነው እውነት ለምንድን ነው የምራበው? ለምንድን ነው የምትጠማ? ለምንድን ነው የምትቸገሩ? ለምንድን ነው የምትከራተቱ? እላለሁ እና አስር እና አስር ብር ፍለጋ የመጣሁት እየከፈልኩ የምታየበት ብር ስላልነበረች የመጣሁት፣ ሰጥቶኝ ሲወጣ፣ ልክ ከቤተ ክርስቲያን ሲወጣ ደግሞ ጓደኛው መኪና የማምሻበት ጉዳይ አልነበረውም። ከመሥሪያ ቤቱ ሲወጣ፣ ከቢሮው ሲወጣ፣ ከራሱ መኪናው ሲያልፍ ነው እሱም ኦርቶዶክስ ነው። አንተ ጋር ልገናኝ በዚህ አመታኝ። በዛ ሁሉ በመስመር ይለኛል፣ ግባ ግባ። እሱ ደግሞ ፒያሳ ወስዶ እራትና ድራፍት ጋበዘኝ፣ ብርም ሰጠኝ። ዛሬ መልካም ቀን፣ ጫት ቤት እዛ። ከጫት ግን እየጠላሁት አሁን ከዚህ ጎዳና መውጣት አለብኝ። ይሄ ደሳለ የሚባል ጓደኛዬ በቃ ስራ ሞክራለሁ ከዚህ በኋላ እንዴት ተሰራ? በቃ ቦንዳ ምናምን እንሞክራለን ምን አልኩና፣ ቃፊሮች አሉ፣ አንዋር መስጊድ አካባቢ ልብስ፣ አሮጌ ልብስ ገዝቶ ምናምን የሚሸጡ ጫተራ፣ ምዕራብ ሆቴል፣ ከነሱ ጋር በቃ የቀንለታ፣ አሮጌ ጫማ፣ አሮጌ ልብስ፣ አሮጌ ሻንጣ እየሰፋሁ ማታ ማታ አውቶብስ ሰራ እየሸጥኩ ጊዜን ማሳለፍ ያደረኩት አላጣም። ከጫቱ ደግሞ ልወጣ አልቻልኩ። ጫት እንቅማለን፣ ማታ ማታ እንሸጣለን፣ ከፍለን እንደረ እናድራለን። ከጎዳና ወጣው ማለት ነው፣ ከጎዳና ነው ይችላል። እንደዚህ እያደረኩ እያለሁ ለአመታት ጊዜ አለፈ። ድንገት ግን በቃ ከዚህ ቦታ መውጣት አለብኝ፣ አሁን ከዚህ ጫት መገላገል፣ ሱዳን መሄድ አለብኝ። ሱዳን ጫት የለም ሰማሁ፣ ስለዚህ መሄድ አለብኝ። አዎ የለም የለም የለም፣ እዛ ድንገትም እናቴ ላገኛት ይችላል፣ በቃ ምናምን ብዬ በዛ ሰዓት ወሰንኩ። ያን ቃል ከሰማሁ በኋላ ነው የምወስነው። እንግዲህ እታገላለሁ፣ እታገላለሁ። በቃ በምታገልበት ሰዓት እግዚአብሔር መልካም ነው። ወንድሞች የጣለኝ ወንድም መጣ ከአሜሪካ። አይ እግዚአብሔር እሱ እንዲያስብ አደረገው። ለእሱ አንድ ነገር ቢሆን ነው፣ እንደወንድማችን ቢሆን ነገርማ አይሆንም። አንድ ነገር ያለ አንድ ነገር፣ ይህን ያክል ውድቀት፣ ይህን ያክል እንትን ማለት ለምን ስማችን ይሰደባል? ለምን ሂጄ አላየውም ብሎ ከአሜሪካ መጣ። አጎቴ ናስቲ ብሎ እንገኝበት ስለሚያውቀው አሜሪካን ግቢ ጫት ፊት ጠራኝ። ነገ ኤርፖርት ልት አንድ ዘመድ የምትመጣለች ግን ስንቀበላት ደስ እንዲላት ደግሞ ጫማ ወንድሜ ካልገደልኩት ከሞት ከኋላ ነው የምትመጣው

ለዱባይ ልሰል ይችላል ለዱባይ ወሰዳት ሁለት ዓመት ማለ ነይ ያ ህይወት አለፈ። ያለፈ ድንገት ነው። ለማንም ሰው ወንጌል አልሰማም። እግዚአብሔር ይወድሃል እግዚአብሔር ለፈጣሪ ቢለኝ ሰው አልሰማው ነበር። በቃ ሱዳን ከሄድኩ በኋላ የእዩ ቻናል እያየሁ ይሄ መንፈሳዊ ህይወት ምን ይሄ ደግሞ ከዛ በፊት መልእክት ነበር፣ መልእክት ነበር። የእህቴ ባል አዲስ ቤተክርስቲያን በሄደ ሰዓት ሱዳን ነበርኩ። ከዛ በኋላ እሱን እዛ በጣም ላስቸግር ነበር። እናቴ ነበር እንደዚህ ክፉዎች ጣሉኝ። አንድ ሰው ለማስወጣት አቃታቸው። አይልኩልኝም ምን አይሉ ምናምን፣ በቃ ወቀሳ ብቻ። ሱዳን ሄጄ ዳቦ ብዬ ይጀምር ነበር። አዎ እዛ በኋላ ካላዩ ትለኛለች እናቴ። ከሱዳን ወደ አስመራ ሄድኩ። ሁለት ሺ ስምንት ነው አካባቢ ነው። እዛ ሲሄድ ማዘር ጭራሽ ልታደርግልኝ ፈልጋለሁ የሆነ ነገር። እኔን ብቻ ላይ ጣላችሁኝ። ሁሉ ቦታ ቦታ ይዘዋል ሁሉም። እሷም አልተቸገረችም ግን ሁሉም ወንድሞቼ ሳያቸው ያላቸው ናቸው ሁሉም አሜሪካን ምናምን እያልኩ ነው ድንገት

እዚህ አንድ ቸርች ፕሮግራም ሊካፈል ሲገባ መብራቱ የሚባል ታውቋል። አዎ፣ የት ነው? የሚስቴ ባል ነው። እሱ የኔ እቃ ነው የኔ ንብረት ነው፣ ይጠቀምበታል። በሱ ገለጣለሁ። ይሄ መልእክት አገር አስተላልፍልህ ማለት አንድ መንፈሳዊ ህይወት ቸርች ነው። የሚስቴ ወንድም ነው። አዎ፣ እሱ ባሏ ነው። እህቴ ማለት ነው። ወንጌላዊ ነው። አገልጋይ ነው እሱ። መልእክት ሲጽፍ ሲልክ፣ ቤተሰብ እንዴት አድርጎ ይመለው እህቴ ከእሱ ክርስቲያን ስለሆነች በልጅነት ያለው ሁለት ልጆች ጌታ ሰጥቶ የነበር እነሱ ቀጠሉ ባክ፣ እንዴት አድርጎ ይሆናል። አላየውም፣ አላየውም። የሚያደርገን ያለ ስቃይ ማዘርን ካልገደልኳት ሲል ምን ሲል እንዴት አድርጎ የሚፈልገው ይሰጠዋል፣ ይጠጣበታል። ራሱ ሊገድል ራሱ ሊያጠፋ እያስብ እንዴት አድርጎ እንደዚህ ሆን ብላ እሷ ለካ በጽሁፍ ነው የተላከው። ፕሪንት አርጋ ወጥቷለች። ድንገት ግን አንድ ቀን ከወደቅሁ በኋላ ቤቴን ሳይ ደነገጥኩ። ቲቪ ነው ጭሎ፣ ሌላ ሰው የለም ብቻ ያለውት በልጅ አስጠራዋት። ችን እህቴ ልብስ ካለ አምጪ፣ ብር ካለሽ ሻወር አድርጌ በቃ አሁን ልብስ መጣች። ሲቀየርኩ አንድ ሰው ላይ መጣ። አሁን ቲቪያ ያለው መጽሐፍ ቅዱስ አለ። ልክ ሳነብ ማታ ስንበረከብ እንባ በእንባ ጨራሽ። ወንድሜን አንተን የበደልከኝ፣ እናቴን አንቺን የበደልሽኝ በል የሚል ይመላለስብኝ፣ ውስጥ ምህረት ጠይቅ ማንም ወንድሜን፣ ማንም እህትን፣ ማንም እናትን ግራ ገባኝ። ለካስ እውነታቸው ነው የራሴን በረከት ጨርሼ የነሱን በረከት የራሴን ሰላም አጥቼ የነሱን ሰላም አጥቼ አሳጥቻቸው ነበር ማለት ነው። ይህን ያክል በድያቸዋለሁ ነው ማለት ነው ምናምን ብዬ ያለቀስኩ ያለው፣ ለነጋታው እንደዚህ ያለፍኩት በሶስተኛው ቀን እንደዚህ ያለፍኩት በአራተኛው ቀን አልቻልኩም። ማዘርን እንጥራ ያልኳት አረን ያልጠራት ባለች እዛ ገባሁ ወደ ቤት ግቢ ስጠብቅ፣ እግሯ ላይ ወደቁ። ሶሪ ቅርበኝ በድ አልኳት። ልጄ አንተ አለመሆን እኳ ያኩፉ ነው። ከህፃንነት ስትወለድ ጀምሮ እኮ ነው ሲከታተል ነበር የሚል ማን ነው? ደነገጽ። ከህፃንነት አውቃለሁ ልጅ፣ እኔስ አውቃለሁ። ከአንተ ጋር ለመሆን አውቃለሁ። እስኪ እግዚአብሔር እሱን የፈጠረው እሱ ያለ ነው ብዬ ነው። ከዚህ በኋላ እረዳሻለሁ፣ አግዝሻለሁ፣ ሰው እሆናለሁ። በቃ አለቀስን፣ ተለቃቀስን። ወደ ክፍሌ ተመለስኩ ወደ

ተከልክሏል ቄስ ዕቁባ ያገኘሁት እስር ቤት ነው። አስራ ስምንት ዓመቱ አዎ፣ በወንጌል ናቸው ወደ እሺ ምናምን ብዙ ናቸው። ከእዛ ቄስ ዕቁባ ያገኘሁት እሱን አገናኛ አልኳቸው። አገኘሁት፣ አላወቀኝም። እኔ ከሳምኩት በኋላ እንድንጅ አስታውሱ ትሳለው ውይ ብለው ተቀበሉኝ። መጽሐፍ ቅዱስ የሚያስተምርኝ ሰው አድርጉልኝ በእነዚህ መጽሐፍ ቅዱስ የሚያስተምር ያርጉል ይላሉ። በቃ ያ መነቃቃት በውስጥ ይመጣል። የሚያስተምሩ አለብኝ አሁን መማር ያለብኝ፣ በነዚህ በሙሉ ወንጌል አገልጋዮች መማር አለብኝ። እነዚህ ባገኝ ምናምን ጌታ ወይም ምራኝ አልኩት። መንገድ ላይ አንድ ወንድም ማገኘው ምልክት ሰጠኝ። እግዚአብሔር ከአንተ ከሆነ ምልክት ሰጠኝ አልኩት። ይሁሉ የሁሉ ገንዘብ ይሁሉ ሺ ገንዘብ አጥፍተህ ደስታ ያለ ነበር። አሁን አስር ውስጥ ደስታ ሞላለች። 10 ያለ ነው። በመገለጥ ነው የሚናገረው። ማስተማር አለበት ከዛ ነገረው ሲነግረው፣ ማክሰኞ ይዘውናሉ። ማክሰኞ ዘይ መልአክ የሚባል አስተማሪ፣ ይሄ የጠፋው ልጅ ቃል አስተማሪ ይነሳት ያሉት። አዎ ሀሴት ተሰማኝ፣ መሰከርኩላቸው። በአምስተኛ ቀኑ፣ በአስረኛ ቀኑ ፕሮግራም ይዘው ልጅ ይሄድ ይላሉ። አንድ ሴት ልጅ ሀዋርያ ጴጥሮስ መጣለቻቸው። በዚህ ሰው ስንት ሰው ይመጣል፣ ማአት ሰው ይመጣል። እውነትም እናቴ ብቻ አይደለችም ያወቀችው፣ ፋሚሊ የእናቴ ብቻ የመጀመሪያው ልጅ አበደ። በቃ አርባ አመት፣ ኢትዮጵያ ሙሉ ሰላሳ ምናምን አመት እዛ ተቀምጦ የመጣ አበደ። በቃ ሆነ። እናቴን ካልገጡት ወንድሞቼን ካልገጡት ይውላል። ማለት ለካ በሙሉ አውቀዋል፣ በሙሉ ሰምተዋል። ከዳንኩ በኋላ ስራ ከጀመርኩ በኋላ የአባቴ ሱቅ በቃ ሞልቼ በሳይክል እቃ መሸት ዱባይ መሄድ ከጀምር ምን ስጀምር በኋላ የት ሄዶ ነው የት ሄዶ ምን አግኝቶ ነው የሚል ሰው በዛ። እኔ እንጂ አላቅም፣ እንዳትናገር፣ እናቴ ትፈራለች። እኔ እንጂ አላቅም መጽሐፍ ቅዱስ ነው ይሄ እግዚአብሔር ነው ያዳነኝ፣ ሌላ ማንም ነው የሚለው ወደ እነዚያ ሄደዋል ማለት ነው። እግዚአብሔር ይመስገን። ብዙም ሄዳ ነው አሉ። ብዙ ወደ ጌታ የመጡ ሰዎች አሉ። እዛ በኋላ ድንገት አዲስ ነገር ተከሰተ። እዚህ ድጋሚ ድጋሚ ተከሰተ። ድጋሚ ተከሰተ። ልጄን እኔ እንደዳንኩ ልጄን አድናት አለሁ ብዬ ሲመጣ ጸል ኃይል ተቀብለ መምጣት ነበረ። እናቴ ና ልጄን እናቷ ሲቀበሉ ዘረፉኝ። ይዤ የመጣው ነገርም ተዘረፍኩ እንደገና፣ ገንዘቤም ልብሴም አዲስ አበባ በሁለት ዓመት ቆይታ ማለት ነው በሁለት ዓመት በኋላ ስመጣ እናትም ነበሩ ልጅም ነበር ነበር። እናቷ እና ልጅ አንው አዎ፣ አገኘኋቸው አገኘኋቸው። እና ከዛ በኋላ ለማስተካከል ልጅ እንትን ነበር የመጣሁት። ወዲያ እንደገና ወደ በረንዳ አዳሪ ልገባ ነበር ማለት ነው። በጣም ጥሩ፣ ሶስተኛ ሳምንት እንቀጥል። ያው ታሪኩ ማለቅ ስላለበት አስተማሪ ነው፣ ህይወት የሚነካ ስለሆነ ሳምንት እንቀጥላለን። ተመልካቾቻችን ዛሬም እንግዲህ ምስክርነቱ ሳልቅ ሰዓታችን አልቋል። እንግዲህ ሰዓት ስለተገደብን የሚቀጥለው ሳምንት ግን ከዚሁ ቀጥሎ ምስክርነቱን ይቀጥላል። ይህን ምስክር የሰማችሁ ለሌሎች እንዲሰሙ ስጧቸው፣ ወይም ደግሞ ላኩላቸው፣ ኮፒ ያደርጋችሁ ሼር አድርጓቸው። በተስፋ ብሮድካስት ኔትወርክ በተስፋ ቴሌቪዥን የምትከታተሉ ተመልካቾቻችን ደግሞ በስልክ ቁጥሩ አጭር የጽሁፍ መልእክት ላኩልን። አስተያየትም ሊሆን ይችላል፣ ምስክርነት ያላችሁም ሊሆን ይችላል። አጭር የጽሁፍ መልእክት ላኩልን። ብዙ ጊዜ ስልክ ላይ አይነሳ ይችላል። ይህንን እደጋግሜ የምናገረው ብዙዎቻችሁ የደወላችሁ ስልክ አይነሳም ስላላችሁ ነው። ስልካችን ሳይነሳ ሲቀር የአጭር ጽሁፍ መልዕክት ተላካችሁልን መልሰን እንደውላቸዋለን ማለት ነው። ለማንኛውም ሳምንት በክፍል ሶስት በዩቲዩብ ለምትከታተሉ ደግሞ በክፍል አምስት የሚገናኝ ይሆናል። እስከ ሳምንት ድረስ የምሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችኋል።